ሰላም ጤና ስጥ ተመልካችና አድማጮች ለሰዓት የተመጡ መረጃዎችን አጠናክረን ይዘን ቀርባን። አዲስ የሆነ ሰብስክራይብ የተሰናዎች ላይክ ማድረጋችሁን እንዳትረሱ። የመንግስት የሰላም ጥሪ ተቀብለው እየገቡ አሉ። አረጋ ከበደ ወደ ላሊበላ ቀንተውበት በነበር ሰዓት ፋኖ እርምጃ ወስጃለሁ የሚል ማሰባቢ ያወጣ ነው። እሱን ጉዳዮች ሁሉ የምንመለከተው ይሆናል አዚህ ጋር የይዘን ወደ ቀዳሚ መረጃችን ስናልፍ አስለቃሽ ጭስ ወይም የጭስ ቦምብ የታጠቀፏን ነው ጋማ ተብሎ ገብቷን እሱን ጉዳዮች ቀዳሚ አድርገን የምንመለከተው አጀንዳችን ይሆና። በተለይ በደቡብ ወሎ ዞን ወሪባቡ ወረዳ የሰላምና አማራጭ አልቀበል ባለው ላይ ህግ ማስከበር ዘመቻ መንግስት አጠናክሮ እየወሰደ ይገኛል። በዚህም በቀበሌ 15ና በቀበሌ 17 አሰሳ በማድረግ እንዲ እንዲቀበሌ 15 ልዩ ቦታው አርባቴ ለይፋኖ ሎጂስቲክ ኃላፊ መሐመድ አሊ ከሁለት አጃቢቱ ጋር በመሆን ሶስት የክላሽ ሶስት የቃታ መሳሪያ ሁለት ኤፍኦ ቦምብ አንድ የአድማ መከላከል የጭስ ቦምብ ሼል ጋዝ በመተኮሻ ይዘው በጥምር ጦር በተደረገው ኦፕሬሽን ጋማ ተብለው እንግዲህ ገቢ ተደርጓል። እናመሰግናል ማለት ነው። እንግዲህ አስለቀሽ የአድማ መከላከል ሁሉ ታጥቀው እንደነበር፣ ይዘው እንደነበር ተገልጿል ማለት ነው። እስከነ ሙሉ ትጥቃቸው እንግዲህ በተደረገ ኦፕሬሽን እንግዲህ በቁጥጥር ስር መዋላቸውን የተገለጸው መንግስት፣ ህግ የማስከበር ዘመቻ አጠናክሮ እየወሰደ ይገኛል። በሌላኛው ደግሞ መንግስት ያቀረበላቸውን የሰላም አማራጭ ለተቀበሉ ደግሞ እየተቀበለ ይገኛል ማለት ነው። ሌላኛው በሰሜን ወሎ ዞን ላስታ ወረዳ መሽጎ የነበረው የፋኖ ቡድን ላይ መደምሰሱ ተገልጿል። በዚህም ከፍተኛ ኪሳራ ማስተናገዱ እንደተገለጸው፣ በተለይ ሲጠቀምባቸው የነበረው የሞተር ብስክሊት ተሽከርካሪዎች፣ ሞተር ሳይክል እና እንዲሁም ደግሞ አምቡላንሶች ገቢ ተደርጓል ማለት ነው። እጅግ የሚያሳፍር ጉዳይ ነው። ለዚህ ነው ፋኖ ለአማራ የሕልውና ጉዳይ አለመሆን በግልጽ የሚያሳየው አምቡላንሶችን ጥቅም ውጭ እያደረገ እንዲህ እንደምንመለከታቸውን ከፍተኛ እንግዲህ የንብረት ውድመትን እያስከተለ የሚገኘው ለአማራ ነጻነት ታገላለው የሚለው ጉዳይ ነው። ሌላው የመንግስት የሰላም አማራጭ የተቀበሉ በሰሜን ጎጃም ዞን አቸፈር ወረዳ የመንግስት የሰላም አማራጭ ተቀበሉ። ጌጡ እንደ ሸው አንድ ክለሽ በማያስ ከነሙር ውስጥ ቁም መንግስት ያቀረበለት የሰላም ጥሪ ተቀብለው ገብቷል። እንዲሁም ሻምበል መሪ የነበረው ሀብታሙ መንግስቱም መንግስት ያቀረበለት በዚሁ ቀጠና ማለት ነው ባቸፈር ተቀብለው ገብቷል ማለት ነው። የራሱን የስድስተኛ ቀኝ ጌታ ይፍታ የንጉሥ የክፍለ ጦር ቀስተ ደምና ብርጌድ አባል የነበረውም ሀብታሙ ያስብም በተመሳሳይ መልኩ በደብረ ኤልያስ አካባቢ ሲንቀሳቀስ የነበረ የመንግስት ሰላም አማራጭ ተቀብሎ ገብቷል። እጅግ እናመሰግናል። ሰላም ይቅደም። በርካታ ወንድሞች የመንግስት ሰላም ጥሪ በተለያይ ቀጠና እየተቀብለውን የሚገኙት ምራብ ጎጃም ዞን ቋት ወረዳም ሳጅን ተስፋውን አይቸው የሚባለውም ይህም የመንግስትን የአማራጭ ተቀብሎ ገብቷል። በሌላኛው መረጃ ደግሞ መረጃ እርምጃ የተወሰደ አለ። ሳሙል ሙጫ የሚባለው እንግዲህ ፋኑ ክንፍ ህግ የማስከበር ዘመቻ በተወሰደው ላይመልስ ተሰናብቷል ማለት ነው። በተለይ ሰው የኮር አመራር አባል መሪ የነበረ ነው። ህግ የማስከበር ዘመቻው በተወሰደው ተጠናክሮ ተሰናብቷል። እዚህ ጋር እየያዝን በቋሚነት ከምንመለከታቸው ዋነኛ አጀንዳዎች ስለ አረጋ ከበደ ወደ ላሊበላ አቅንተው በነበርበት ጊዜ ፋኖ እርምጃ ወስጃለሁ አቁስያለሁኝ፣ እንዲሁም ለጥቂት ነው ያመለጠ የተለያየ አይነት መረጃዎች እየወጣ ይገኛል። ይሄን በተመለከተ ግብፅ ሚዲያ ዘግበው ባንድ ፔጅ ላይ እያወጡ ያዩት ነበረ። እጅግ አሳፋሪ ጉዳይ ነው። እነዚህ ባደ መሆናቸውን ከግብጽ ጋር አብሮ እንደሚሰሩ መረጃውን እያቀበሉ መሆኑን በግልጽ ይህ የሚያሳይ ጉዳይ ነው። ለዛ ነው ትንሽም የሚያሳዝንም የሚያሳፍርም ጉዳይ ነው። የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ምኒልክ እስ እና ግዙፍ በላስታ ጄኔራል አሳምነው ክፍለ ጦር ተከዚ የኮር ክፍለ ጦር ሶስተኛ ሻለቃ እና የክፍለ ጦሩ መካናይዝ በጋራ በመሆን ህዳር በትናንትናው ዕለት ማለት ነው። ከጠዋቱ ሁለት ሰዓት ተኩል እስከ ሶስት ሰዓት ተኩል ላይ መብረቃዊ ጥቃት በመፈጸም ልዩ ቦታው በርታ ላይ ተብሎ በሚታወቀው አረጋ ከበደን አቁስለን እና አጃቢዎቹንም ደምሰሰናን እሱም ለጥቂት ነው እየተረፈው አንዳንዶች ደግሞ እንግዲህ ለጥቂት ነው ያመለጠው የተለያዩ መረጃዎች ይሰጡበት ይገኛል ማለት ነው። አንድ ነገር እዚህ ጋር ልብ ብለን መመልከት የሚያስፈልገው ከባህርዳር ተነስተው ወደ ላሊበላ በሚያቀኑበት ጊዜ እኔ እንደማውቀው ላሊበላ ላይ ሲደርስ ቀጥታ ኤርፖርቱና ላሊበላ ውቅር ቤተክርስቲያን የሚገኝበት ይራረቀ ነው። እጅግ በጣም ነው የሚራረቀው። ስለዚህ ሸምሽባሀ ተብሎ የሚታወቀ ኤርፖርት ላይ ያርፍና በተሽከርካሪ የሚሄዱት ይህን ያህል ሲሄዱ፣ ግን ምንም የፈጠሩት ነገር አለመኖሩ ነው። እርምጃ የተደራጀ ነው። መሪዎች አልፍ አይችሉም። በተሽከርካሪም በፕሌና ለሚሄዱ ወደ ላሊበላ ለዚህ ነው በርቀት ይተኩሳሉ፣ ይሮጣሉ። ባህር ዳርም ኩበት ማንኛውም ሰው እኮ መተኩስ ይችላል። ማንኛውም ሰው እንኳ ፋኖ የተደረጅተናን መካናይዝም መሰርተናን እያሉ የሚያወሩት ይቅርና ማንኛውም ሰው መተኮስ ይችላል። ድምጽ ማሰማት ቀላል ነገር ነው። ይህን ደግሞ እርምጃ ወስድና ሊያስብል አያስችልም። እነሱ ድምፅ አሰምተው ሊሆን ይችላል፣ ነገር ግን የደረሰ ጉዳትም ወይም ደግሞ የከሰረ ኪሳራ የለም። ይህ በውል ሊሰመርበት ይገባል። ይህም በተመለከተ በተለያየ በግብፅ ሚዲያ በተለይ ደግሞ ታዋቂ የሚዲያ ሰዎች ላይ እንዳወጡት እየተመለከቱ ነበረ። ይህም ያመላክተው ምን ያህል አገራችን ለባዕዳነት አሳልፎ ለመስጠት ላይ የሚሰሩ መሆኑ የሚያመላክት ጉዳይ ነው። ሌላኛው የሸኔሌም ከፍተኛ ኪሳራ ደርሷል፣ እርምጃ ተወስዶበታል። ጽንፍ ዞር የሚንቀሳቀስ የሸኔ ቡድንም በተመሳሳይ መልኩ ህግ የማስከበር ዘመቻ ተጠናክሮ እየተወሰደ ይገኛል። የሪፐብሊካን ጥበቃ ሀይል ነው ክፍለ ጦርም ሸዋ ዞን ፈታሌ ወረዳ ባንቲ ሞጋሳ ቀበሌ አካባቢ ባደረገው ስምሪት የአሸባሪ ሸኔ ቡድን ሲጠቀምበት የነበሩ የነፍሰ ወከፍ መሳሪያ በቁጥጥር ስር መዋሉ ተገልጿል። በወደ ሲንቀሳቀስ የነበረው የሸኔ ክፍለ ጦር በተደጋጋሚ የሚወሰድበትን እርምጃ መቋቋም ባለመቻሉ እድሜ ለማራዘም ስልቱን ቀይሮ ጸጉን በመላጭና ከሲቪሊያን ጋር ማህበረሰብ ጋር በመመሳሰል የአካባቢው ሰላም ለማደፍረሰን ሲያራ ለመፈጸም ቢሞክርም ከክፍለ ጦሮች ማምለጥ አለመቻሉ ተገልጿል። ሞተርሳይክል የተለያዩ አይነት መሳሪያዎችና ተተኳሾችን በቁጥ ስር መዋሉም የአካባቢውን እንቅስቃሴ የአሸባሪው የሸኔ ቡድን ላይ እግር በእግር ተከታትሎ በመደምሰስ የአካባቢውን ሰላምና ጸጥታ ያ አስተማማኝ የማድረጉ ስራ ተጠናክሮ ቀጥሏል። በተመሳሳይ በምስራቅ እዝ ክፍለ ጦር ከዞኑ የጸጥታ ኃይል ጋር በመቀናጭ የአሸባሪው የሸኔ ቡድን ላይ እየተወሰደ ያለው እርምጃ አጠናክሮ ቀጥሏል። በምዕራብ ሐረርጌ እና ባሪስ ባሩሲ ዞን ተሰማርቶ የሚገኝ የምስራቅ እዝ ሰራዊትም ከዞኑ ጸጥታ ጋር በመቀናጭ የሸኔ ቡድን በመደምሰስ ሰላሳ የቡድኑ አባላት ሰራዊት እጅ እንዲሰጡና አድርጓል። ሀያ ሶስት የሸኔ አባላት በመማረኩም በአሸባሪው ሸኔ ላይ ቁሳዊና ሰብዓዊ ኪሳራ በማድረስ በርካታ የነፍስ ወከፍ መሳሪያዎችና ተተኳሽ የምግብ ፍጆታዎችና ሌሎች ቁሳቁሶችን ገቢ ማድረግ መቻሉን ተገልጿል ማለት ነው። ስለዚህ በተለይ ጽንፍ ዘለው የሚንቀሳቀሱ የሸኔ፣ የፋኖ የህወሓት ቡድን ሀገር ለማፍረስ እንደሆነ በግልጽ የሚያመላክት ጉዳይ ነው። በዋነኝነት ከሚሰምርባቸው እነዚህ ጉዳዮች አሁን በአማራ ክልል ያለው ቀውስ ውስጥ ክልሉ ወደ አስር አመት ወደ 15 ዓመት ወደ 20 ዓመት ወደኋላ እየመለሱት ነው የሚገኘው። በኢኮኖሚ፣ በማህበራዊ፣ በሶሻል ሚዲያ በማንኛውም ነገር በማህበራዊ፣ በኢኮኖሚ፣ በሰብአዊ ኪሳራ ወደኋላ እየመለሱት ነው የሚገኘው። ይያመራሩ አለቀለተ ተሸነፈ። እሱን ተውት በቃ። በኢኮኖሚ ወደ ኋላ ወደ 10 ወደ 15 ወደ 20 አመት እየመለሱት ነው ያለ። ይህ ጉዳይ ይህ ጉዳይ ክልሉን ከማውደም የሚያመጣው ለውጥ የለም። ከዓለም እየገነጠሉት ነው። ክልሉን ወደ ኋላ እንዲመለስ በኢኮኖሚ እንዲደቅ በማህበራዊ እንዲደቅ በሶሻል እንዲደቅ እያደረጉት ነው ያለ። እነዚህ ናቸው ለአማራ ሉና ጉዳይ እየታገሉለት የሚሉት በርካታ አሁን ተሽከርካሪዎች የሚያቃጥሉበት፣ በኢኮኖሚ እያወደሙት ነው፣ ወደ ኋላ እየመለሱት ነው። ይህን ለመተካትና ሰርቫይቭ አድርጎ ወደፊት ለማራመድ ብዙ አመት ይጨርሳል። በወቅቱ ይህ ግርግር ሲነሳ በሶስት ሳምንት ውስጥ በቢሊዮን የሚቆጠር ንብረት ነው ኪሳራ ያስተናገደ። ይህ አማራ ንብረት ነው እያወደሙት የሚገኙት። ይህን ነው ውድ ቻናል ብሶች ለሰላም ዘብን ቁም ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ተመልሰን እስክንገናኝ መልካም ውሎ እንዲሆንላችሁ ከወዲሁ እመኛለሁ።